የጂ 20 ሀገራት ስብሰባ ለመጀመሪያ ጊዜ በደቡብ አፍሪካ የተከናወነ ሲሆን በዚህም በሲልራ ማፎሳ ግብዣ የተደረገላቸው የሀገራችን ጠቅላይ ሚኒስትር ሆኖት ዶክተር አብይ አህመድ በደቡብ አፍሪካው መሪ የቀረበላቸው ጥያቄና ጠቅላይ የመለሱት ምላሽ ዓለምን ማነጋገሩን ቀጠለ። ለመሆኑ የጥያቄና መልስ ምን ነበር? መረጃዎችን ሰጣችኋለሁ። ሙስሊም እያላችሁ ሶማሊያ፣ አፋር ተገደለ። ምን ዋጋ አለው? እስላም አደላችሁ ማለት እኮ ነው። ለመሬት ብለን ሰው ምንገለው ትንሽ ቢስተካከል ብዬ የማሰብ በተለይ ወጣቶቹ ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ለማን ነው እየነገራችሁ ያላችሁ? ሁሉ ማስቀደም ለአርሲ ድምጽ ሆናችሁ ህመማቸው ያመማችሁ ውድ ኦርቶዶክሲያን ቃላቶች ያጥሩኛል እጅግ በጣም አንድነታችንን ስንተባበርም ኃይላችንን ያሳየንበት ወቅት ነው። ከሰሞኑ በአርሲ ኦርቶዶክስ ያልነጣጠረ ጥቃት በተደጋጋሚ ጊዜ የተደረገ ሲሆን በሀገራችን አልፎ በውጭ ዓለም በጠቅላዩ ከፍተኛ ቅሬታ መቅረቡ አይዘነጋም። ታዲያ ይህንን ተከትለው ጠቅላዩ በዝግ ውስታቶች እና ሸዎች ጋር ያደርጉትን ስብሰባ በጋራ እንቃኛለን። በነገ ሁለት ከጠዋቱ 11 ሰዓት ተኩል ጀምሮ ከፍተኛ ዝግጅት የተደረገበት የታላቁ ሩጫ በኢትዮጵያ የሚከናወን ሲሆን በዚህም በርካታ ቁጥር ያለው ህዝብ መመዝገቡን የኢትዮጵያ ስፖርት ፌዴሬሽን በፌስቡክ ገጹ ላይ አጋርቷል። ታዲያ ይህንን ተከትሎ በስፍራው የታቀደውን ከባድ ሚስጥር ለእናንተ አደርሳለሁ። ይህን ቪዲዮ ሳታዩ እግራችሁን እንዳታነሱ አደራላለሁ። አቶ ብርሃኑ ነጋን እንዲህ ቤተ ብያለሁ። አቶ ብርሃኑ ነጋ ነገር ከአምላክ ጋር ነው የተነጋገሩት። በውስጦት ነው የተነጋገሩት። እንግዲህ አባቴ ደግሞ ለእኔ ባቀበለኝ መሰረት አስተላልፋለሁ ማለት ነው። ሀሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሀሳብ ሰማይና ምድርን ያጸና የፍጥረታት ባለቤት ወዶልሃል በይ ለብሬ እንዲያንበርከኩ መልእክቱን ካስተላለፉ እኮ በቂ ነው። በሌላ ዜና ከብርሃኑ ነጋ ፍቅር ቢጤ ጅማመራቸው ዛሬ አይደለም ያኔ በፖለቲካ ዓለም ውስጥ ሆኖ ነው ሲል በቅርብ የሚያውቃት ሰው ተናገረ። ለመሆኑ ብሬ ምን ሰርቶ ነው እንዴ ተሞገሰው ቃልስ የመጣለት የሚለውን በጋራ እንቃኛለን። በመጨረሻም የቤተ ክርስቲያናችሁን እንቁ ጋዜጠኛ ነጋሽ በዳዳ ተሞሸረ። ሁላችሁም መልካም ምኞታችሁን ገለጹለት። በሰርጉ ዕለት ስለ ቤተ ክርስቲያን ምን አለ በጋራ እንመለከታለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔዓለም የተመሰገነውን። በዛሬ ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቁ እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደ ዕለቱ ቪዲዮ ሁላችንም ተካክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። ሳንቀደስ እግዚአብሔር ወይ ውረድ ፍረድ እንላለን። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጥ ውስጡን ይከረፋናል

አባታችን አባ ገብረ ኪዳን በምባይ ታጠቡ ያስተላለፉት የወንጌል ትምህርት ሲሆን ይህንን ሰማም ትንቢተ ኢሳያስ ላይ ያለው ቃል ትዛለኝ። እግዚአብሔር ማለ የምታስገቡትን መባልቅ ቀበላችሁም፣ እጃችሁ በደም ጭቅይቷልና ልባችሁም ከኔ ርቋል። አስቀድማችሁ በንስሐ ታጥቡ። ያን ጊዜ እናንተ ወደ እኔ ብትመለሱ እኔም ወደ እናንተ መለሳለሁ፣ ኃጢአታችሁ እንደ ደም ብቀላም እንደ በረዶ አጥሯለሁ ሲል በነብዩ ተናግሯል። ክርስቲያኖች መጪውን ጾመ ነቢያት ሁላችንም ስለ ቤተ ክርስቲያንና ስለ ስለ ልጆቿ፣ ስለ ሀገራችንና ስለ ሕዝቧ ሰላም እየምናለቅስበት የቤተ ክርስቲያን የቀደመ ክብሯ እንዲመለስ እየምንሰራበት ጊዜ ይሁን፣ አሜን። አቶ ብርሃኑ ነጋን እንዲህ በይ ተብያለሁ። አቶ ብርሃኑ ነጋ ሀሳብህን የሰማይ አምላክ ወዶልሃል። በውስጥህ ያሰብከውን ሀሳብ ሰማይና ምድን ያጸና የፍጥረታት ባለቤት ወዶልሃል። በይው ተብያለሁ። እንግዲህ አቶ ብርሃኑ ነጋና የሰማይ አምላክ ነው። ውስጥ ለውስጥ የሚተዋወቁት ተነጋገሩት። እኔ ደግሞ በአደባባይ ላይ ህዝብ እመሰክራለሁ። በሀገራችን ኢትዮጵያ እጅግ በጣም በርካታ ካድሬዎች በሃይማኖት ካባስ ተብሎ መመልከት ይህ እየመጀመረው አይደለም። በዘሮ ዕለትም ሰይፈነ በወገባቸው ሊታጠቁ የራሳቸው የዘመን ቀመር ሰርተውን ቆጥራለን የሚሉት የፍቅሪዝም ፕሮማክስ የሆነችው የቺ ሴት ለብርሃኑ ነጋ ከላይ የመጣላትን ቃል በመናገር ላይ ትገኛለች። እንደሚታወቁ ከሰሞኑ የትምህርት ሚኒስትር የሆኑት ጋሽ ብሬ ሁለት ሕጎችን አውጥተዋል። በአንዱም ተማሪዎች ታላቅ የተባለ ተቃውሞ ያሰሙበት ሲሆን ይህም ተማሪዎች ከመመረቃቸው አስቀድሞ ለአንድ ዓመት በግዳጅ ደስት እንዲያስተምሩ የሚደረግበት ሲሆን ሌላኛው ደግሞ የትኛውም በኢትዮጵያ ትምህርት ቤት ውስጥ ተማሪዎች የጥፍር ቀለም፣ የጸጉር ዊግ፣ ሱሪ ባት የሚያሳዩ ጉርድ ቀሚሶች፣ የአይን ጌጥ እንዲሁም ኒቃብን ማድረግ የሚከለክል ሕግ አውጥተው ተግባራዊ አድርገውታል ማለት ይቀላል። በቅርቡም ወደ ስራ ይገባል። በሌላ በኩልም ክሬዚ ደይ፣ ወተር ደይ፣ ከለር ደይ፣ ሌሎችም እየተባሉ የሚጠሩ የሀገርን ባህል የማይገልጹ በዓላት በፍጹም እንዳይከበሩ ጥብቅ መልዕክትን አስተላልፏል። በዚህም እኔ የእሳቸውን ሀሳብ እጋራለሁ። በሌላ በኩል ጋሽ ብርሃኑ ነጋ ስመት መቶ ሺህ ተማሪ ያስፈትነው ነው ሀያ ሺህ በማሳለፍ ሌላውን ወጣት ወደ ውትድርና ፓስ የሚያደርጉበትን የፖለቲካ ጨዋታ ግን አብዝቼ ጥላለሁኝ። ለማንኛውም አስተኛ ነቤት አታስመስይ የመጨረሻው መልእክቴ ነው። አሁን ሰዓት የበርካቶችን ትኩረት ሰበው የጂ20 አባል ሀገራት ስብሰባ እንደሚታወቀው የሀገራችን ጠቅላይ ሚኒስትር ሆኑት ዶክተር አብይ አህመድ ወዳጃቸው በደቡብ አፍሪካው መሪ ሲል ራማፎሳ አማካኝነት ወደ ደቡብ አፍሪካ ቅንተው በዚያም ለመታደም ችሏል። ታዲያ በስብሰባ ወቅትም ሲል ራማፎሳ እጥር ምጥር ያኑል ጥያቄዎችን ለጠቅላዩ እንዲህ ሲሉ አቀረቡ። አብይ አህመድ አስቀድሞ ለሰላም ያለው ቁርጠኝነት ላቅ ያለ በመሆኑ በሀገሬው ሕዝቡ ይወደድ ተቀባይነትንም ለማግኘት በግተነ ነበር ዛሬ ላይ ግን ፒስ ፕራይዝ አዋርድ የተሸለምክበትን የኢትዮ ኤርትራ ጉዳይ እንኳን በጣም አሳሳቢ ደረጃ ላይ ደርሷል። በዚህም አያበቃም። በሀገሪቱ የተለያዩ ክፍሎች ወጣቶች የጠየቁት ጥያቄ ባለመመለሱ ሳቢያም የትጥቅ ትግልን ተቀላቅለዋል። በዚህ በጥቂት ዓመታት ውስጥ በአማራና በትግራይ ክልል ብቻ በሚሊዮን የሚቆጠር ዜጋ እንደ ቅጠል ረግፏል። በአዲስ አበባ ከተማ የሚያየነው ልማት እንዲሁም የሀገሪቱ እድገት በእጅጉ የሚያስደንቅ ቢሆንም የዜጎች ህይወት ግን እዚህ ግባ የሚባል አይደለም። በርካቶች ይኖሩበት ከነበረው ቦታም ተፈ ነቃቅሏል። በትግራይ የነበረው ነገር በርቅ እንደፈቱት ለምን እያመሮን ችግር በትግግር በትንግግር አልፈቱትም? በሌላ በኩልም ከሰሞኑ በሶሻል ሚዲያ የሚሰራጨው የክርስቲያኖች እልቂትም በአገሪቱ ላይ ፍትህ እንደሌለ በርካቶች ያነሳሉ። ስለ ጉዳዩ ሀሳቡትን ቢያካፍሉን ሲሉ ጠየቋቸው። ጠቅላዩም ቀጠሉ። በኤርትራ ጉዳይ ይህንም በመናገር የቀይ ባህር አክስስ የሰጣው ውሳኔ ማን ወሰነው? ህልውና ጉዳይ ነው። ማን ወሰነ? አሰብ ባህሩ ጋ ቆመ ያወራል። ምንድነው? ስለ ፖርት ነው። የት ኤርትራ ምድር ውስጥ ጠቅላዩም ቀጠሉ በኤርትራው ጉዳይ ይህንም በመናገር ኢሳያስ ኪዶኛል አሰብ ፖርት ላይ ቆመን ያወራነው ስለ ወደቡ ነው። እኛ ጄኔተርና ክሬን በእርዳታ ኤርትራ እንዲመጣ አድረግን መንገዱንም ጠግነን፣ እንጠቃቀም እንወዳጅ ብንላቸው የኤርትራው መንግስት አልፈልግም ብሎ ገፋን። የዛሬ አምስት ስድስት ዓመት ባህር አላቆቅመናል። ኢትዮጵያ የወደቡን ጉዳይ በዲፕሎማሲያዊ መንገድ ተጠቃሚ ትሆናለች ሲሉ መናገር ወደ ቀጣይ ወደ ቀረበላቸው ጥያቄ ማለፉ በአማራ ክልል ያለውን ግጭት እኛ ማንፈልጎም ወንድሞ ቻችን ናቸው፣ ሰላምን ለመውረድም እየሰራን ነው ማለት ለክርስቲያኖች እልቂት ለተነሳላቸው ጥያቄም በአጥፊ የኦላ ታጣቂ እርምጃ ወስደናል ሲሉ ተደምጧል። በአሰቡ ጉዳይ ሁሉም ኢትዮጵያዊ ስማማም ጠቅላዩ በአማራ ክልል ላይ የሚፈጸሙት ከፍተኛ ጉዳት ግን ታሪክ የማይረሳው ነው። የአማራ ህዝብ የሰላም አየር እንዳይተነፍስ አድርጎታል። በሌላ በኩልም በክርስቲያኖች እልቂት እርምጃ ወስደናል መቼና እንዴት ለእኔ ትልቁ ጥያቄ ነው። ኦርቶዶክሲያን ለእናንተ ግን ቃላት አጣውላችሁ። ዓለም ስላለንበት ጉዳይ ተረድቶ ጥያቄን ማንሳት ጀምሯል። አሁንም ቢሆን ባርሲ ያለፉ ንጹሃን ፍትህ እስካላገኙ ድረስ ትግላችንን እንቀጥላለን። ትንሽ ቢስተካከል በተለይ ወጣቶቹ ሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን። እኛ የተገፋንን ለማን ነው እየነገራችሁ ያላችሁ? ትሄዱ ሙስሊማ ኩል ሙስሊም እያላችሁ ሶማሌ፣ አፋር ተገደለ፣ ምን ዋጋ አለው? እስላም አይደላችሁ ማለት እኮ ነው። ለመሬት ብለን ሰው ምን ገለው፣ የሚለውን ተወያይታችሁ መፍታት አለባችሁ። አንብብ ነው። ጠቅላዩም በአርሲ ከፍተኛ ትችት ከገጠማቸው በኋላ የተመረጡ ውስታዞችና ሺዎችን ጠርተው ለሶስት ቀናት በዝግ የመከሩበት ወቅት ነው። ጠቅላይውም እንዲህ ሲሉ ተናገሯቸው። እናንተ ዝም ብላችሁ ግዛት ለማስፈፋ ስትሉ ሰዎችን ታጠፋላችሁ። እየደክ አይደለም በመነጋገርን ፍትት በተለይም ወጣቶች አስተካክሉ። ከሌሎች ወንድሞቻችሁ ጋርም በሰላም መኖር ትችላላችሁ። ከዛ በተረፈ በጂሃድ እናጠፋለን ከዛን በዛለን የምትሉት ነገር ከሌሎች የአሸባሪ ክንፎችም አልጠቅምም፣ እናንተንም ያጠፋችሁ አኩሎሰሊያ አኩሎ ሺያ ሙስሊም ውሃ ብያ እያላችሁ ማጥፋት የምታሴሩት ከሆነ እናንተ ሙስሊሞች አይደላችሁም፣ ሲሉ ያልጠበቁትን ነገር ተናገሩ። ይህ ለምን ሆነ? በዓለም አቀፉ ደረጃ ጫናው በእጅጉ ስለበዛ እንጂ አዝ ነው እንዳልሆነ ከግምት አስገቡልኝ። በሀገራችን ኢትዮጵያ በዓመት አንድ ጊዜ የሚካሄደው የታላቁ ሩጫ በኢትዮጵያ በነገ ዕለት የሚደረግ ሲሆን በዚህም የአዲስ አበባ ፖሊስ አሁን ባወጣው መግለጫ ድሮኖችን አሰማርተን እንጠብቃለን ሲሉ መግለጫ ወጥተዋል። ስለሆነም በነገ ዕለት ሁላችንም ኦርቶዶክሲያን የተጻፉ ምስሎችን በመያዝ ለአርሲ ወንድሞቻችን ድምፅ እንሆናለን። ከዛ በተለየ መንገድ ግን ፈጽሞ እንቅስቃሴ እንዳታደርጉ የተዘጋጀው ወጥመድ በእጅጉ የከፋ ነውና ጥንቃቄ ያለየን መልእክቴ ነው። ቤተ ክርስቲያናችን እንቁ ልጃችን ጋዜጠኛ ነጋሽ በዳዳ በመጨረሻም እጅግ በጣም በአማረ መልኩ የጋብቻ ስነ ስርዓቱን አካሂዷል። እስኪ ለዚህ ጀግና ወንድማችን መልካም ምኞታችሁን ግለጹለት። እኔ እንዲስል ጀመርኩ እናንተ በኮሜንት እቀጥላላችሁ። ወንድሜ የነጋሽ በዳዳ ትዳራችሁ እንደ አብርሃምና እንደ ሳራ እየተባረከ ይሁን። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ጠብቃችሁ ነው? ምንደስ እያላችሁ ሰብስክራይብ ላይ ሼር ማድረጋችሁን አትርሱ። ባላችሁበት ወታሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።